ብዙዎች ገደቡ የዋሉ ለልማት በከንቱ ፈስሰዋል። ለብዙ ዘመናት ከራሱ አልፋ ለሌሎች የአፍሪካ ሀገራት የተትረፈረፈ ውሃ የምታበረክተው አገራችን ኢትዮጵያ ያላት የውሃ ሀብት የዜጎቿን ጥም እንኳን ሳይቆርጥ ዘመናትን አሳልፋለች። የአባይ ልጅ ውሃ ጥማው አልነበር ከነትረቱ። ዛሬ ግን ያ ታሪክ ተቀይሯል። እነዚያ ውሃዋን ብቻ ሳይሆን ለም አፈሯን እየወሰዱ ለሌሎች ሲሳይ ሲዳርጉ የኖሩት ወንዞች በቃችሁ እየተባሉ በመነጩባት ሀገር ለሰፋፊ የልማት ፕሮጀክቶች መሠረት እየሆኑ አስከፊውን የሀገሪቱን የደህንነትና ኋላ ቀርነት ታሪክ እየቀየሩ ናቸው። ከእነዚህ ተስፋ ሰጪ የልማት ፕሮጀክቶች መካከል የጣና በለስ የኤሌክትሪክ ኃይል ማመንጫ ጣቢያ አንዱ ነው። የበለስ ወንዝ ከጣና ሐይቅ ባገኘው ተጨማሪ ጉልበት 450 ሜጋዋት መጠን ያለው የኤሌክትሪክ ኃይል ያመነጫል። ኤሌክትሪኩን ካመነጨ በኋላ የሚለቀቀው ውሃ ከ75000 ሄክታር መሬት በላይ በመስኖ ሊያለማ እንደሚችል በጥናት ተረጋገጠ። እናም በሴኮንድ 60 ሺህ ሜትር ኪዩብ ውሃ የመልቀቅ አቅም ያለው ዘመናዊ የውሃ መቀልበሻ ዊርና 31 ኪሎ ሜትር ርዝመት ያለው የመስኖ ቦይ በመገንባት ውሃውን ያላንዳች ብክነት ወደ ጣና በለስ የተቀናጀ የስኳር ልማት ፕሮጀክት ማድረስ ተቻለ። ይሄ የምታዩትና የምናየው 36 ኪሎ ሜትር የሚሆን ካናል ውሃ ከተፈለገበት ቦታ ላይ ማድረስ ተችሏል። በአጭር የስራ ጊዜ ውስጥ በእኛ ባለሙያዎች፣ በእኛ የፕሮጀክት አመራሮች የተሰራ ነው። ይሄ እንደ አንድ ትልቅ አችቭመንት የምናየው ነው። በተለመደው አሰራር ቢሆን ይሄ የብዙ አመት ስራዎች፣ የብዙ የሰባት የስምንት ዓመት ስራ ሊሆን ይችላል። ግን በሚደረገው ጥብቅ ማኔጅመንት ጥብቅ የፖለቲካ አመራር እና በሚሰጠው ድጋፍ በችግሮቹም እየተማሩ ከመሄድ አንጻር ሌሊቱም የስራ ቀን ነው፣ ቀኑም የስራ ቀን ሆኖ የተሰራበት ሁኔታ ነው ያለው። ስለዚህ ይሄ አንዱ ትልቅ አችብመንታችን ነው። እንዳንድ አንድ ምዕራፍ መሸጋገር አድርገን እንወስደዋለን። ጣና በለስ የተቀናጀ የስኳር ልማት ፕሮጀክት የአገሪቷን የእድገትና የትራንስፎርሜሽን እቅድ ለማሳካት ከተነደፉት አስር አዳዲስ የስኳር ፋብሪካዎች መካከል ሦስቱ የሚገነቡበት ግዙፍ ፕሮጀክት ነው። ፕሮጀክቱ በዋናነት በአማራ ብሔራዊ ክልላዊ መንግሥት አዊ ዞን ጃዊ ወረዳ ላይ የሚያርፍ ሲሆን ከአጎራባቹ የቤንሻንጉል ጉሙዝ ክልልም የዳንጉርና ፓጉይ ወረዳዎችን ያካትታል። ስራው ከመጀመሩ በፊት አንድም ለስኳር ልማቱ ከተጠናው መሬት የሚነሱ ነዋሪዎችን ግንዛቤ በማዳበርና ከልማቱ የበለጠ ተጠቃሚ የሚሆንበትን አሰራር ለመፍጠር በሌላ በኩልም የህብረተሰቡን ተሳትፎ ለማዳበር ሲባል ከአካባቢው ማኅበረሰብ ጋር ተደጋጋሚ ውይይቶችና ምክክሮች ተደርገዋል። ሲያወያየን መንግሥት ይምጣልን፣ ስንት ተምር የወደቁ ልጆች አሉ፣ ስራ ያ ስንት ሥራ አጣል፣ ስራ ይዘልናል፣ ይምጣልን፣ በመሬታችን መሬት እናገኝ እንጂ ፋብሪካው መምጣቱን እሰየ ብለን የተቀበሉ ኢትዮጵያ ሁልቀን እንዴት ደሃ ተብላ ትሰደባለች። ብዙ ደስተኛ ነው የሆነ ሁላችን ሁላችን ትልቅ ደስታ ነው የተሰማን። ነገ አገሯ ትለወጣለች። ስትሰደብ ስትሰደብ ነው የኖረችው። ስታዛሬ ደህና ናት። ከአፍሪካው መምጣቱን እሰይ ብለን ተቀበልነው። ያ ቀርቶ ለትውልዶች ትላንትና ከትላንት ወዲያ ምንም ያልነበረበት ባዶ በረሃ ዘንዶና እባብ የነበረበት ዛሬ የዚህ ልማት ባለቤት ሆኖ በማየታችን በእውነት እኔ በጣም ደስ ይለኛል። ይሄ ጅምርም ራሱ ሁላችንም ተረባርበን፣ ይሄ ለአንድ ሰው ለመንግስት ተብሎ የሚተው ልማት ሳይሆን የህዝብ ልማት ስለሆነ ህዝባችን ከመንግስታችን ጎን ተሰልፈን ማልማት የሚገባንን ነገር ሁሉ ለማልባት ከጎናችሁ እንሰልፋለን። ወደ ሌላ ቦታ ተነሱ ለማለት በጣም ይከብዳል። የጃዊ ወረዳ ህዝብ ተነሺዎችም የማይነሱትም ስናናግራቸው ምሬት አልሰማን። ትጋት ፍላጎት፣ ብቻ ዳራ አርድሱት ብቻ ወዴት እንደምንነሳ ምንነሳ ካለን ካሁኑ አሳውቁን፣ የምንነሳበት ቦታ ለዩልን፣ አዘጋጁልን፣ ካሳም በአግባቡ ክፈሉን። ከዚህ ልማት የበለጠ ነገር የለንም። ጊዜያዊ ችግርም ካለን እንቋቋማለን። ወደፊት ግን የበለጠ ኑሮ፣ የተሻለ ኑሮ እንደሚኖረን እናምናለን ብለው ነው በአንድ ቃል በአንድነት ቃላቸውን የሰጡን ልብ በሚነካ መንገድ ይህን ፕሮጀክት የተቀበሉትና እንዲሳካ ሙሉ ድጋፋቸውንና እምነታቸውን የሰጡን በስኳር ልማቱ ምክንያት እስካሁን ለተነሱት 2024 ያህል አባወራዎች በቀድሞ ይዞታቸው ላፈሩት ቤትና ንብረት ተገቢውን ካሳ በመክፈል የመሰረተ ልማትና የማህበራዊ አገልግሎት መስጫ ተቋማት በተሟሉላቸው ሁለት መንደሮች ማስፈር ተችሏል። አይደለም እንደ ቀበሌ እንደ ጎጥ ወይም ደሞ እንደ ወረዳና እንደ ዞን ቀርቶ ለሀገር ትልቅ እድገት እንደሚሰጥ ተማምነን ነው። ከኢላላ ወደ ኩንብር ሰፈራ ጣቢያ የተንቀሳቀሰ ነው። በሁለት የውሃ ጉርጓድ ነው የነበረን። ከዚህ ላይ ከመጣን አምስት የውሃ ጉርጓድ አለን። ከኢላላ ወደ ኩምብር በለስ በተቀናጀ ስኳር ፕሮጀክቱ ምክንያት ለተነሳን መንገድ ተሰርቶልናል። ጤና ጣቢያ ተሰርቶልናል። ትምህርት ቤት ተሰርቶልናል። የግብርና ተቋም ተሰርቶልናል። ኤፊስ ተሰርቶልናል እና የተሻለ ጥሩ ኑሮ ነው እየኖርን ያለ ነው ምለው ሰፈራ እንለቅ ስንል በመጨረሻ መጣን። መንገድ በዚያ ጋጥ ዙሪያ ነበር። በዚህ ላይ መንገድ አመለከት ነው። ወዲያው መንገድ ተደለደለልን። የመንገድ ተጠቃሚ ሆነ። ወዲያው ትምህርት ቤት ተከታተለ ተሰራ። ጤናዎች መጡ። ወፍጮም ቅርባችን ነው። ሁሉም ነገር ተጠቃሚ ነው። ካሳ ከፋፈል ላይ መልሶ ማቋቋም ላይ ችግር እንዳይፈጠር አስተዳደሩ ዞን አስተዳደር፣ ወረዳ አስተዳደር፣ ቀበሌ አስተዳደር ያደረጉት ልፋት፣ የክልሉ የመሬት እና መልሶ ማቋቋም ቢሮ ያደረገው ድካም እዚህ ላይ የሚከሰቱ በርካታ የተለመዱ ድክመቶች እንዳይከሰቱ ወይ በጣም በዝቅተኛ ደረጃ ብቻ እንዲከሰቱ ማድረግ ችለዋል። እንከታተለው ነበር ታያሌውም የክልሉ መስተዳድርም፣ የዞኑ አስተዳድርም፣ እኛም በተደጋጋሚ አማራጭ ቦታዎች እየታዩ አማራጭ የካሳ አግባብ እየታየ አማራጭ የሰፈራ ቦታ እየታየ ቶሎ ማንጠቀምበት ቦታም እንዳይነሱ እንዲቆዩ ባልበት እየተደረገ በጥንቃቄ ነው የሄደው። በ2006 ደግሞ በዳንጉር እና በፓዌ ወረዳ አካባቢ እንደዚህ የልማት ቦታውን ለማስለቀቅ 1744 አርሶ አደሮች ሀብትና ንብረት ተገምቶላቸው ካሳቸው አሁን ወደ ሰባ ሚሊዮን ብር አካባቢ መጥቶላቸዋል። የስፍራ ጣቢያዎች ተመርጠውላቸዋል። ውሃ ተቆፍሮላቸዋል። ትምህርት ቤቶች እየተገነቡ ነው። ጤና ጣቢያዎች፣ አጠቃላይ የመሰረተ ልማትና ተቋሞች አሁን ተሟልተዋል። የፕሮጀክቱ የአገዳ ልማት የሚከናወነው በ75000 ሄክታር መሬት ላይ ነው። ከዚህም ውስጥ 50000 ሄክታሩ በአማራ ክልል ጃዊ ወረዳ የሚለማ ሲሆን ቀሪው 25000 ሄክታር ደግሞ በቤኒሻንጉል ጉምዝ ክልል ዳንጉርና ፓዊ ወረዳዎች ውስጥ የሚለማ ነው። እስካሁንም ከ2300 ሄክታር መሬት በላይ በአገዳ ተሸፍኗል። የአገዳ ዘር በሁለት መንገድ ነው መፍጠር የተቻለው፣ በዚህ ፕሮጀክት አንደኛው ከፊንጫ፣ ከወንጂ ሸዋ ከነባር ፋብሪካዎቻችን ለዘር የሚሆን አገዳ መጥቶ ማራባት፣ መትከል እና ይህን ትልቅ ኮስት የሚጠይቅ ከሌላ አካባቢ አምጥተ የምታጓጉዘውን የዘር አገዳ በራስ መቻል። 641 ሄክታር የዘር አገዳ የሚሆን ቦታ አዘጋጅተናል። ወደ 85 ሄክታር የሚሆን መሬት ላይ ዝግጁ የማድረግና በራሳችን ችለን የመትከል ሁኔታ ፈጥረናል። ሌላው በመቀሌ ቴክኖሎጂ ኢንስቲትዩት የሚራባው የቲሹ ካልቸር ወደ 14 ሚሊዮን ችግኞች በማላመድ ወደ ማሳ ወስደን የተከልንበት ሁኔታ አለው። ይሄ ለሀገራችን አዲስ ቴክኖሎጂ ነው። ከውጭ ቁጠባም ከጊዜ ቁጠባም አኳያ ከፍተኛ ሚና ይጫወታል። ሀያ ወራት አካባቢ ይፈጅብን ነበር ወደ ኮመርሻል ኬን ለመቀየር። ይህን ችግኝ ግን እኛ ጋ ለአንድ ወር ያህል እንከባከበዋለን። ከዛ በቀጥታ ማሳ ነው የምንተክለው። ሲድ ኬንም ማድረግ እንችላለን፣ የዘር አገዳ ማድረግ እንችላለን። ወደ ኮመርሻልም በቀጥታ ወደ ፋብሪካ የሚገባ ማድረግ የሚቻል መትከል ይቻላል። እና ጠቀሜታው ምንድን ነው? ቢያንስ ለሰባት ወርና ለስምንት ወር ያህል ጊዜን ቆጥቦልናል፣ እና ብዙም መሄሪያ አይፈጅም። ብዙ ጠቀሜታ ነው ያለው፣ እና ትልቅ ቴክኖሎጂ ነው የመጣልን። የጣና በለስ ስኳር ፕሮጀክት እያንዳንዳቸው በቀን 12000 ቶን አገዳ የመፍጨት አቅም ያላቸው ሶስት ዘመናዊ የስኳር ፋብሪካዎች የሚተከሉበት ግዙፍ ፕሮጀክት ነው። በአሁኑ ወቅትም የሁለቱ ፋብሪካዎች ግንባታ ስራ ተጀምሯል። ፕሮጀክቱ የሚገነቡ ሶስት አዳዲስ ፋብሪካዎች ተጠናቀው በሙሉ አቅማቸው ማምረት ሲጀምሩ በዓመት 726000 ቶን ስኳር የማምረት የጋራ አቅም ይኖራቸዋል። ከስኳሩ ተረፈ ምርትም 62.4 ሚሊዮን ሊትር ኤታኖል የማምረትና 165 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ይኖራቸዋል። በዚህም የራሳቸውን የኃይል ፍላጎት ከማሟላትም ባለፈ 105 ሜጋዋት የኤሌክትሪክ ኃይል ወደ ብሔራዊው የኃይል ቋት ያስገባሉ። በፕሮጀክቱ ለሰራተኞች መኖሪያ ለአስተዳደር ቢሮዎችና የተለያዩ ማኅበራዊ አገልግሎቶች መስጫ የሚውሉ 7124 ቤቶች ይገነባሉ። አሁን በግንባታ ላይ ያሉና ተጠናቀው ያሉት እዚህ ዋና ከተማ ወይም መለስ ጠቅላይ ሰፈር እያልን የምንጠራው ወደ 666 ቤቶች፣ 63 ቤቶች አሁን ግንባታቸው ተጠናቆ ለስኳር ኮርፖሬሽኑ ተረክቧል። ሰውም ገብቶባቸዋል።